የመስከረም ገድለ ቅድስት አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማ የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ቡሩክት ቅድስት አርሴማ እነዚህን ቅዱሳን ሰማዕታት ሰማዕት ለመሆን ቆራጦቹን የተሳለ ሰይፍን ከማየት የተነሳ ልባችሁ አይደንግጥ፣ በዚች ዕለት ገድላችሁን ትፈጽሙ ዘንድ በሰማያት ወዳለ ሠርግ እግዚአብሔር ጠርቷችኋልና፣ በመንግስተ ሰማያት ብዙ ዋጋ ይጠብቃችኋል። ሞታችሁም እንደ ዐይነ ቅሻ ነው ከአፍ እንደሚወጣና ፈጥኖም ወደ ምድር እንደሚወርድ ምራቅንም ነው አለቻቸው። እንዲሁም መቆረጣችሁ በተሳለ ሰይፍ ይሆናል። ራሶቻችሁም ፈጥነው ወደ ምድር ይወርዳሉ። እናንተም ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሀሴት ወደ ቅዱሳን መስተጋድላን ሰማዕታት የእረፍት ቦታ ትገባላችሁ። እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ ቅዱስ ቴዎድሮስ፣ ቅዱስ ፋሲለደስ፣ ቅዱስ ቂርቆስ እና እናቱ ኢየሉጣ ናቸው። ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎች የሰማዕታት ማህበር ሁሉ ወዳሉበት የረፍት ቦታ ትገባላችሁ። ደዌና ህማ ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞቱበት ትኖራላችሁ። ወደ አዲስ የሙሽራ ቤት የጠራችሁና ያስተማራችሁን የእግዚአብሔርን ፊት ባያችሁ ጊዜ ልባችሁ ትደሰታለች። ወደ ተድላ ገነት ትገባላችሁ። ይህችውም የደስታና የሐሴት አገር ናት። ቡሩክት ቅድስት አርሴማ ይህንም ብላ የእነዚህን ቅዱሳን ሰማዕት ልቦናቸውን አበረታች፣ ተሰናበተቻቸው። ትግራቸውን በታች ሰገደች፣ ሰንሰለታቸውንም ሳመች። እነዚህ ቅዱሳን ሰማዕት ቡሩክት ቅድስት አርሴማ እህታችንና መቤታችን ሆይ ተስፋ ያደረገልን ይህን ገድል እንድንፈጽምና የአምላካችን ፊቱን እንድናይ ወደ አምላካችን እግዚአብሔር ለምኝልን። አንቺ በሁሉ ፍጽምት ነሽና ስምሽን በላያችን ላይ የሰለጠነ ነውና በዚህ ዕለት ገድላችን እንድንፈጽም ወደ እግዚአብሔር ለምኝልን። እኛም መሞትን ብንቀድምሽ በሉ እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜ እነዚህ ቅዱሳን ሰማት ከእርሷ ስለመለየታቸው በፊቷ አለቀሱ። ነገር ግን የተሳለ ሰይፍና ስለስፈርተው አይደለም በመከራቸው ሁሉ በጸሎቷ ኃይል ስለምትረዳቸው ስለ ብሩክት ቅድስት አርሴማ ፍቅር ነው እንጂ። ያን ጊዜም ብሩክት ቅድስት አርሴማ ጠላቶቿ ጠላቶቼ እንዳይሰቁ ድል አደረግናቸው፣ አምላካቸውን የክዱ ዘንድ ወደዋል ላይሉ ከዓይኖቼ እምባይን እንግዲህ አቆማለሁ አለቻቸው። ከዚህ በኋላ እነዚህ ቅዱሳን ሰማዕት በሰይፍ አንገታቸውን ወደሚቆረጡበት የሄዱ ዘንድ ወጡ። እነዚህም ቅዱሳን ሰማዕትም የእናታቸውን ጡት እንዳስተዋቸው እንደ ሕፃናትና ከእናቶቻቸው እንደለዩቸው እንደ በጎች ግልገሎችና እንደ ላምጥጃዎች ወደ ኋላቸው ወደ ቡሩክት ቅድስት አርሴማ ዞረው እያዩ ሄዱ። ከዚህ በኋላ እነዚህ ቅዱሳን ሰማዕት በብረት ሰንሰለት እጃቸውንና እግራቸውን አስረው ለእያንዳንዳቸው በትከሻቸው አምስት ጠንካሮች ሰዎች የማይሸከሙትን ከባድ ሸክም አሸክመው ወታደሮች ወሰዷቸው። ወደ ኋላም ይስቧቸውና በጀርባቸው ይወድቁ ነበር። ዳግመኛም ይገፏቸው፣ በግንባራቸው የሚደፉ ነበር። በብትርና በአለንጋ ደረታቸውን የመቷቸው ነበር። ጎናቸውን በጦርና በፍላጽ ያወቸው ነበር። ያን ጊዜም ስለሰጣቸው ጸጋ አምላካቸውን እግዚአብሔርን ፈጽመው ያመሰግኑ ነበር። የነዚህን ቅዱስ አንድ ላድራጊዎች መስተጋድላን ሰማት ስማቸውም ይህ ነው። ጸሎትን የሚያሳርቅ ካህን ኢያሚኖስ፣ ከብዙዎች የተመረጠ አፍጢኖስ፣ ጻድቅና ቸርበርቲኖስ፣ በመላክ ስራ አገልጋይ የሆነ ጢሞና፣ ታጋሽና ጸዋሚ ጢሞአና፣ ከከበሩ የከበረ ዘኪዎስ፣ ተጋዳይና የበደሉትን ይቅርባይ ስጢፋኑ፣ ከጎልማሶች ይልቅ ደም ግባቱን መልኩ ያማረ አርሞና፣ ስጋውን ያላረከሰ ንጹሕ ኪሪያኮስ ብሩክ የሆነ የአቡሪ ልጅ አንጥያኮስ፣ የእግዚአብሔር ታማኝ የሆነ ያቆ፣ በሰው ዘንድ ተወዳጅ የሆነ ቡራኬሌስ፣ ክርስቶስን የሚወደው አስኪሪያቆስ፣ ባለሟል የሆነና ግርማ የሚያስፈራ እስኪሪያኖስ፣ ፊቱና መልኩ ደስተኛ የሆነ ሚሪያኖስ፣ ወደ ንሳ የተመለሰ ትትግርጦስ፣ የሚፈርድና የሚበይን የአስኪኖስ ያላመኑ ሰዎችን የሚገስስ ጥልያኖስ፣ የዚህ ዓለም ጥበብ መምህር የሆነ ኡሊያኖስ፣ በስም አጠራርና በሽምግልና መልካሚ የሆነ ጴርቅላስ፣ ታጋይ የሆነ ኬብያኖስ፣ የጠራ የባህር ንቁ ጴጥሮስ፣ የሮሚያ ሹም ጠኩንያስ፣ የዋህና ሽንገላ የሌለው ሃናንያ፣ ጾምና ጸሎትን የሚወድ ሃሊባኖስ፣ በመንፈስ ቅዱስ ጎልማሳ የሆነ ኤስያኖስ፣ በረኛና የሰማዕት መጀመሪያ ኤልያብ። እነዚህ ሰባቱ ቅዱሳን ሰማዕት ናቸው። ከዚህም በኋላ ወታደሮች በሰይፍ አንገታቸውን ይቆርጡ ዘንድ እነዚህን ቅዱሳን ሰማት ወሰዷቸው። በአርማንያ ንጉሥ ሀገር የሚገኝ ስሙ ገብጋቦ የሚባል ወደ አንድ የጉድጓድ ወንዝ አደረሷቸው። ይኸውም አምስት ምዕራፍ የሚያህል ነው። ከዚህ በኋላ እነዚህ ቅዱሳን ሰማት የግንግሪት አሰሯቸው። በተልባ ሀገር ልብስ እርስ በርሳቸው እንዳይታዩ ዓይናቸውና ፊታቸውን ተሸፈኑ። እነርሱም እጃቸውን እናግራቸው ታስሮ ሳለ ራሳቸውን ወደ ቅዱስ ኢያሜኖስ ካህን እግር አዘነበሉ። ከዚህም በኋላ እንዳስለመደው የቡራኬ ጸሎትን በላያቸው ጸለየ። ከዚያም በኋላ እርስ በርሳቸው ተሳሳሙና ተሰማበቱ፣ ጌታቸውን አመሰገኑ። ያን ጊዜም ወታደሮች ከእነርሱ አንዱን ወደ ጉድጓዱ አፍ ወስደውም በሰይፍ አንገቱን ቆረጡ። ሥጋው ወደ መድር ወደቀ። ራሱ ግን ለአንድ ሰዓት ያህል ቆመች። ብሩክት ቅድስት አርሴማን ማይታ ሮጠች፣ የቅዱስ ሰማዕት በርቴኖስን ራስ ያዘች፣ ወደ አንገቱም መለሰች። ሰማዕት ለመሆን እኔን ስላስቀደመ አምላኪ እግዚአብሔርን አመሰግነዋለሁ እያለ ሦስት ጊዜ ተነፈሰ። ለአንቺም ሰላምታ ይገባሻል እህቴ መቤቴ ብሩክት ንጽህት ወይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ የጸዳችና የበራች አገር እንዲያዩ ንገሪያቸው። ያን ጊዜም ቡርክት ቅድስት አርሴማ ወደ ቅዱሳን ሰማዕት ሁሉ ተመለሰች። እግዚአብሔር ቅዱሳን አባቶች ሆይ ወንድማችሁ አልሞተም፣ የደስታና የሐሴት ቦታ በሆነችው ገነት በገነት ውስጥ ያየውን ይነግረንና ያሳየን ዘንድ ድኗል እንጂ። ይችውም እንደምታበራ ፀሐይ የምታበራ የሰማዕታት አገር ናት አለቻቸው። ከዚህም በኋላ የልዑል የምስጋናው ስም ይመስገን እያሉ በአንድ ቃል አንዱ ሆነው እግዚአብሔርን አመሰገኑት። እነዚህ ቅዱሳን ሰማዕትም እኔን አስቀድም እኔን አስቀድሙ እያሉ ወታደሮችን ለመኗቸው። ዳግመኛም እኔ ቀድማለሁ እኔ ቀድማለሁ እያሉ የባህር ውሃን ለመጠጣት ፈጽመው እንደሚሽቀዳደሙ በባህር ወንዝ እንዳሉ በጎችን መሰሉ። በእውነትም መራራ የሆነ የሞትን ጽዋ እነዚህ ቅዱሳን ሰማዕት ጠጡ። ከዚህም በኋላ ወታደሮች ወደ መገደያ ወንዝ ከእነርሱ እያንዳንዱም እንደ በጎች እየሳቡ ወሰዷቸው። በዚያም ራሳቸውን ቆረጡ። ሲቆርጧቸውም ራሳቸው ወደ ምድር አይወርድም፣ ወደ ላይ ከፍ ይላል እንጂ በቁመታቸውም ልክ ይቆማል። ሥጋቸው ግን እንደሚተኛ ሰው በመሬት ይተኛል። ብሩክት ቅድስት አርሴማም የእያንዳንዱን የቅዱሳን ሰማዕታት ራሶች ተሰበስብ ነበር ወደ ሥጋቸውም ታጋጥመው ነበር እንደ መጀመሪያው የሆነ እንዳልተቆረጠም ይመስላል። ልብሶቻቸውንም ተለብሳቸው ነበር። እነዚህ ወታደሮችም ይህንን ተአምር ባዩ ጊዜ ፈጽመው ፈሩ፣ ተንቀጠቀጡ፣ ሸሹ። ከሰራዊቱም ዘጠና ሁለት ያህል ሰዎች ወደ ንጉሥ ድርጣድርስ ሄዱ። እኛ ሁላችን በእውነት ፈጽሞ ክርስቲያን ሆነናል፣ በእነዚህም ቅዱሳን መስተጋድላን ሰማዕት አምነናል። በሀገራችን ውስጥ ከዚህ በፊት ያልሆነ ከዚህም በኋላ የማይሆን አስደናቂ ሥራን አይተናልና አንተ ብትወድግ እንግደለን፣ እንደነርሱም ቅጣን። የእነርሱ በረከት እንዲደርስብን እንደነርሱ እንሆናለን። ትዕግስታቸውም እስከዛሬ ይጠብቀናል ያሉ ጮኹ። እነዚያን ወታደሮችም ምን አያችሁ? ምን ሰማችሁ? በእነዚህ መተተኞች የገሊላ ሰዎች የምታምኑ አይደላችሁ? ምን አላቸው። ወታደሮቹም ለንጉሱ መለሱለት፣ እኛ ግን ተአምርና ድንቅን አይተናል። ዳግመኛም አንተ እንገድላቸው ዘንድ ያዘዝከን የእነዚህን ደጎ ሰዎች ራሶች የተቆረጠውን በሚያጣጋ የገደልናቸውን በሚያናግርና ሙታንን በሚያነሳ አምላካቸው አመን አሉት። ብዙ ተአምርና ድንቅን ሲሰራ አይተናልና የነዚህ ሰዎች አምላካቸው ፈጽሞ ያድናል። ባለማወቅ የሰራ ነውንም ኃጢአታችንን ይቅር ይለናል። ከዛሬ ጀምሮ እርሱን ታምነናል ተስፋም አድርገናል አሉት። ከዚህ በኋላ ንጉሱ እነርሱን በሚገርልበት ፈጽሞ እስከሚመክር ድረስ እነዚህን ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። ከዚህ በኋላ ከመኳንንቶቹ ጋር መከረ። ከመኳንንቱም አንዱ ተነስቶ ከአሽከሮቹ የሚያዩት ሁሉ እንዲገሰጹና እንዲፈሩ ከስቃዮች ሁሉ የሚከፋውን ቅጣት በላያቸው እናደርግ ዘንድ ይገባል አለ። ከዚህም በኋላ ጦራቸውና መንጊያቸውን ወስደው በምድር ተከሉ። በትልቅ ዛፍ ሰቀሏቸው ከፍም አደረጓቸው። ያን ጊዜም ገፏቸው፣ ወረወሯቸውም ወደቁ። ጀርባቸውም ተቆራረጠ። በላያቸውም የዱር ሳር አድርገው በእሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ ሆኑ። ዳግመኛም ብዙ መከራና ግርፋትም በላያቸው አበዙ። ብዙ ሰዎች እያዩ ከሰራዊቱና ከአሽከሮች ብዙዎች አመኑ። ከዚህም በኋላ ንጉሡ በዚያ ራሳቸው እንዲቆርጡ እግራቸውን እንዲሰብሩ ከውስጡም በሆዳቸው እንዲወድቁ በፈረሶች ሰረገላ እንዲያሮጧቸው ወደዚያ የመግደያ ቦታ የወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩቸውን ፈጽመው አደነቁ። የነዚህ የንጉሥ ወታደሮች ስራ የሚያስደንቅ ነው አሉ። በዚያም አንገታቸውን ቆረጡ። ሰማዕትም ሆኑ። በመንግስት ሰማያትም የሰማዕትነትን አክሊል አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንደሆኑ በቅዱሳኑ ላይም ራሳቸው እንደተጣበቀ ለንጉሱ ነገሩት። ትልቅ ቁጣንም ተቆጣ። ያን ጊዜም ቅድስት አርሴማን ያመጧት ዘንድ አዘዘ። ድርጣደስም የቅድስት አርሴማ ውበት ባየ ጊዜ ድንግልናዋን ያረክስ ዘንድ ወደደ ነገር ግን አልተቻለው እናትዋ አጋታን ልቧን እንድታለሰልስና ለንጉሱም እንድትታዘዝ አስመጣት እናትዋ አጋታም ተመክራትና ታረጋጋት ዘንድ ወደ ርሷ በደረሰች ጊዜ በእውነት ያለ ሙሽራዋን ይኸውም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን እንዳትተውና ርኩስና የተለየ አረመኔ ከሆነ ጋር ድንግልናዋን እንዳታረክስ ተመክራት ነበር ድርጣደስም ልጇን ስታበረታታ በሰማ ጊዜ የእናተዋን ያጋታንና የቅድስት አርሴማን ጥርሶች ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉስ ድርጣደስ ላይ ኃይልና ብርታትን ሰጣት። እርሱ በጸብ ኃይለኛና የታወቀ ፈጽሞም የበረታ ሲሆን ወደኋላ አውጣለችውና በምድርም ጎተተችው። ያን ጊዜም ንጉሥ ድርጣደስ በወታደሮቹ ፊት በብፅዕት ቅድስት አርሴማ ስለተሸነፈ አፈረ። ከዚህም በኋላ ወደ መግዳያው ወንዝ ብሩክት ቅድስት አርሴማን ያወርዷት ዘንድ በዚያም በሰይፍ እንዲቆርጧ ታዘዘ። እርሷም ብሩካን ሰማ ሲቆርጡ ፈጽማ ስላየች ትደሰት ነበር። ከንጉሥ ድርጣድስም ፊት ደረሰች። በፍርድ አደባባይም ቀኝዋና እግሯ በትምህርት መስቀል እያማተበች ቆመች። ብሩክት ቅድስት አርሴማም ንጉሥ ድርጣድስን ከወንድሞቼ ሰማታት ሁሉ እኔን መግደል ለምን አላስቀደምህም አለችው። ንጉሥ ድርጣድስም ብሩት ሰማት ቅድስት አርሴማን ተናገራት ትናንትና በስድስት ሰዓት የአንገታቸውን መቆረጥ የአጥንታቸውን መቀጥቀጥ የሰውነታቸውን መበታተን፣ በመገደያ ወንዝ የወደቁትን አይጣሉትን የጓደኞችሽን ሰውነት ሁሉ የስጋ በድን ስታይ ልብሽ አልፈራምን ስጋሽስ ሁሉ አልደነገጠምን አላት። ቡሩክት፣ ሰማዕት ቅድስት አርሴማ ንጉስ ድርጣድስን ለሞት የጨከንኩ ነኝ፣ ቅጣትህን ምንም አልፈራም። ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስ ስም ደማቸውን እንዳፈሰሱትና በመንግሥተ ሰማያት የክብር አክሊል እንደተቀበሉት እንደተመረጡ ወንድሞች ሁሉ በፊት ሞት ዘንድ ታድሼ መጥቻለሁ አለችው። ንጉስ ድርጣድስን መለሰላት። ቡሩክት፣ ሰማዓት ቅድስት አርሴማን ለልብሽ እውቀትና መስተዋል የለውምን? ለሕሊናሽ ሁሉ ከሕይወት ይልቅ ሞትን ስትወጅን አስትመርጪ ወይስ ታብጃለሽን? ከእኔ ጋር መቀመጥ በተሻለች ነበር፣ በመንግስቴም ዙፋን በኖርሽ ነበር አላት። ብፁት ብሩክት ቅድስት አርሴማም እንዲህ አለችው፣ ንጉስ ድርጣድስ አንተ ታብዣለሽ ብትለኝ፣ እነሆ ጌታዬ ኢየሱስ ክርስቶስ አምላኪ ከአንተ ይልቅ ጥበበኛ አድርጎኛል። ህጉና ትእዛዙ እንድጠብቅና የሞቴን መከራ ተሸክሜ እንድከተሉ አድርጎኛል አለችው። ንጉሱም እያዘንና እያለቀሰ ብሩክት ሰማዕት ቅድስት አርሴማን መለሰላት፣ ሰማዕትነትሽን ትፈጽሜ ዘንድ የምትወጁ ቤት ነው አላት። ቡሩክት ቅድስት አርሴማም ለንጉሱ በልቧ ፈገግ እያለች ጓደኞች ሁሉ በተቆረጡበት ራሴን ታስቆርጥ ዘንድ ወዳለሁ ከነርሱ ጋርም ዘወትር እኖር ዘንድ ወዳለሁና ከነርሱ አልለይም አለችው። ያን ጊዜም ንጉሱ ድርጣድስ ሞትን ስለመረጠች ፈጽሞ አለቀሰ። ከዚህም በኋላ ንጉሱ ድርጣድስ ብሩክት ሰማዕት ቅድስት ንጽሕት አርሴማን ወደ መግደሪያ ወንዝ እንዲወስዷትና በዚያም ራሷን በተሳለ ሰይፍ እንደ ባልንጀሮቿ ሰማዕት ሁሉ ይቆርጧት ዘንድ አዘዘ። ያን ጊዜም ብሩክት ሰማት ቅድስት አርሴማ በልቦናዋና በህሊናዋ ሁሉ ፈጽማ እየተደሰተች ወጣች። ፈጣሪዋ እግዚአብሔርንም፣ አቤቱ ፈጽሜ አመሰግናሃለሁ ተቀብለኸኛልና፣ የጠላት መዘባበቻ አላደረግከኝምና፣ ዳግመኛም ነፍሴን መዘባበቻ አላደረግህኝምና፣ ዳግመኛም ነፍሴን በፊትህ እንደ ዕጣን ተቀበላት እያለች አመሰገነች። ያም ንጉሥ ብሩክት ቅድስት አርሴማን ወታደሮች ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶች ሰረገላ ወጥቶ የብሩክት ቅድስት አርሴማን ሞት ያይ ዘንድ ሄደ። ለተሳለ ሰይፍ አንገቷን ስትሰጥ እንደ እርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮችም ወጡ። ከንጉሱም ጋር በአንድነት ተነሱ ከቡሩክት ብጽሕት ቅድስት አርሴማን ትዩና በመግደሊያ ወንዝ ላይ ደርሰው ንጉሱና ሰራዊት ሁሉ ከዚያ ተቀመጡ። ከዚህ በኋላ ወታደሮች ቡሩክት ንጽሕትና ተጋዳሊት ቅድስት አርሴማን ወደ መግደያው ቦታ አደረሷት። ንጉሱ፣ ሰራዊቱና መኳንንቱ ሁሉ ከእርሱ ገር ከእርሱ ጋርም ያሉት በቡሩክት ቅድስት አርሴማ ራስ ላይ የሚያበራ ንጋ ኮከብን የሚመስል ትልቅ የብርሃን ሰረገላ ያዩ ነበር። ይህም የብርሃን ሰረገላ ወደምትመላለስበት ይመላለሳል። ከምትቀመጥበትም በላይዋ ይቀመጣል። እንደሚዘረጋና እንደሚሰበሰበ የብርሃን ድንኳን በላይዋ ይተከላል። ይህንን ያዩ ከዚያ ከተተከለው የብርሃን አምድ የግርማ ከፍታ የተነሳ ያደንቁ ነበር። ከዚህም በኋላ ንጉሥ ድርጣደስ ሮማውያን ከሆኑ ከሰራዊቶቹ ሁሉ ሁለት ወታደሮች ላከ። እነዚህም ቆራጮች ናቸው። የእጃቸው ክንድ የበረታ፣ ልባቸው መጨከን ነው። እነዚህም ቆራጮች በብሩክት ቅድስት አርሴማ ፊት ቆሙ። ብሩክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉሥ ድርጣደስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ የሕያው እግዚአብሔርን ልጅና ሰው የሆነ የቅድስት ድንግል ማርያምን ልጅ ጌታዬና አምላኬን ኢየሱስ ክርስቶስም እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህም በኋላ ወደ ምስራቅ ፊቷ መልሳ በትምህርተ መስቀል ፊቷን አማተበች። ጸሎትንም እንደ ልማዷ ትጸልይ ጀመረች። ልጆችን ስራቸው የለማትትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ፣ አሁንም አቤቱ ወደ አንተ ለም የምለምንህና የምማልድህን ጸሎቴን ስማኝ፣ የልቤን ጩኸትም ስማ፣ የነፍሴን ከጠላት ተግዳሮት አድናት፣ ከክፉዎች ውንጀላም አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜ ምኞቴ እንደምትሰጠኝ ዘወትርም ጸሎቴ እንደምትሰማኝ እኔ አውቃለሁ አለች። በዚያም ብሩክት ሰማዕት ቅድስት አርሴማ ብዙ ጸሎትና ልመናና ምልጃ ወደ ሰማይ አንጋጣና ሻቅባ በጨከነ ልብና በተቃጠለ ሕሊና ጸለየች። ደስታንና ሐሴትም የተሞላ መራራ የሞት ጽዋን በጆቿ ይዛ በዓይኖቿ የተከፈተ ሰማይና ብሩ የሆነ የሰማይ ምሰሶን እያየች ለመነች፣ ጸለየችም። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከብዙ መላእክትና ከነቢያትና ከሐዋርያት ጋር ማህበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግል ማህበር ጋር ወደ ሰማይ ከሰማይ ወረደ። ጌታችንም ብሩክት ቅድስት አርሴማን ሰላምታ ይገባሻል ስለ እኔ ፍቅር ይህንን ዓለምና የካዲው ንጉስ ፍቅር ናቅሽ ወዳጄና የፈቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለውን ምኞትሽን አድርግልሽ ዘንድ ምን ትወጃለሽ አላት ብሩክት ቅድስት አርሴማ መለሰችለት ወደ ፈጣሯ ወደ እግዚአብሔር እንዲህ አለች ጌታዬና አምላክ ኢየሱስ ክርስቶስ ሆይ በፊትህ ባለሟልነትን ካገኘው ነው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያንን በስሜ የሰራውን ወይም የተራበውን ያጠገበ ስለ እኔ የተጠማውን ያጠጣ ወይንም የገድሌ መጽሐፍ የጻፈውን ያጻፈውን ወይም ያነበበና የተረጎመውን ወይም ሰምቶ በልቡ ያስበውን አቤቷ አንተ መልካምን ዋጋ ክፈለ አለችው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ በክብር ቃል ቡርኩትና ብጽዕት ቅድስት አርሴማን በመላእክቶቹ ሁሉ ፊት በእናቴ በማርያም በነቢያትና በሐዋርያ በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግልና መነኮሳት ፊት ካፌ ወጣውን እንዳልዋሽሽ ማልኩልሽ አላት። ቤትሽን ቤተ ክርስቲያንሽን የሠራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበውን በበዓልሽ ቀን ያጠገበ፣ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ስጋውን በማረቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውና ያመሰገነውን በገርልሽ ታምኑ የጠጣውንና የታጠበውን ወይም በመንገድሽ ድካም ይህን ዓለም ለሚናቀውን እኔ እኔም የልቡ ምኞ ትፈጽምለታለሁ ያለ ጉስቁልና በንጽህና ድንግልናውን ጠብቅለታለሁ። በመንግስተ ሰማያትም እንዳንቺ የክብር አክሊለን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ በቤት ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም የሰገድና የተማለደ ወይም በላዩ መልካም የሆነ የናርዱ ሽቱ ይረጨ እኔ ልብን የሚመስል ጣፋጭ ከሆነ ከገነት ማዛ ሸተዋል። ወንድ ልጁንና ሴት ልጁን በአንድ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። እጣንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያን ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባሕር ይሻገራል፣ እንደ ወፍም ይበራል። የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽርቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ እጽፋለሁ አላት። ጌታችን ብሩክት ቅድስት አርሴማን ከመጀመሪያው እስከኋላ ያሰብናቸው ሁሉ በመንግሥተ ሰማያት በግልጽ ይለፉ አላት። ቡሩክት ቅድስት አርሴማም አሜን አለች። እኛም እንደርሷ አሜን ማለት ይገባናል። ያን ጊዜም ቡርክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት እሰግድልሃለሁ፣ እኔን የሚያዩኝ ጠላቶቼ ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም ማለች። ዳግመኛም ዛሬ ግን ፈቃድህን ያደረጉና መልእክትን የፈጸምኩ መሰለኝ አለች። ጌታችን ብሩክት ቅድስት አርሴማን እንግዲህ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲያ ፈጽሞ ወደ ተጌጠና ከእንቁ ባህር ይልቅ ወደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፌሶና ኤፍራጥስ የአባቶች አብርሃም፣ ይስሐቅና ያዕቆብ ማህበር የነቢያት ሙሴ፣ ኤልያስ፣ ሚልክያስ፣ ዘካርያስ፣ አሞጽ፣ ሆሴ ማህበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድሪያስና በርናባስ ማህበር የቡሩክ አንጻር ቀን እንጦኒ መቃርስ ሲኖዳ ሊባኖስ ማህበር የሰማእታት እስጢፋኖስ ጊዮርጊስ ጊጋር መርቆሪዎስ ቂርቆስ ቴዎድሮስ ፊክቶር አቦሊ ፋሲለደስ ማህበር ድንግልናቸውን የጠበቁ የመልካሞች የደናግል ማህበር ወዳሉበት ወደ ዘላለሚ ተርላና ሀሴት ወዳለበት ወደ ገነት ነይ አለት። ጌታችን ይህንን ብሎ ብሩክት ቅድስት አርሴማ በአይኖቹ አያየችው መላእክት ፈጽሞ እያመሰገኗት በታላቅ ክብርና ምስጋና ወደ ሰማያት አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነው፣ አምልኮትና ስግደት ከእኛ ዘንድ ዘውትር እስከ ዘላለም ይገባል። አሜን። ቡሩክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜም እነዚያ ሮማውያን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰማማን ይዟቸዋልና። ከዚህ በኋላ ሰይፎቻቸውና ጦራቸውን ከሰገባቸው አውጥተው አዘጋጁ። በትካሻቸውም ላይ ያዙ። እጆቸውን ዘረጉ። ብጽሕት ቅድስት አርሴማ ወገቧን ታጠቀች፣ በትምህርተ መስቀል ልብሶቿን ለበሰች፣ አንገተዋን ከፍ አደረገች። ለሚቆርጧትም ታመቻችላቸውና የሰይፎችን ስለት እንዳይከለክል ከአንገተዋ ላይ ያለውን ልብስ አራቆተች፣ አንገተዋን አወጣች። ከምሥራቅ የፀሐይ ብርሃን እንደሚወጣ፣ ከብርሃን መስኮት እንደምትወጣ ጨረቃና፣ ከምሥራቅ እንደሚወጣ ኮከብ እንዲሁ የቡሩክት ቅድስት አርሴማ የአንገት መውጣት ሆነ። ቀራጮች የቡሩክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ ከሚበራው የግርማዋ ከፍታ የተነሳ በምድር ላይ ወደቁ። ሰይፎቻቸውም ጣሉ፣ ወደ እርሷ መቅረብ ተስኗቸዋልና። እርሷም ታበረታታቸው ነበር፣ የታዘዙትን ፈጽሞ ትላቸው ነበር። እነሱም እኛ እሱ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባረች ላይ ያለው ትምህርተ መስቀል አስፈርቶናልና ግንባርሽናም ካልተሸፈንሽልንና ራሳችን አንገት ፈጽሞ ልንቆርጥ አንችልም፣ አሏት። ያን ጊዜም ብሩክት ቅድስት አርሴማ እነዚህ አንቀራጮች፣ ሮማውያን ወታደሮች የሚሸፈንበት ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ፣ አለቻቸው። ያን ጊዜም የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህም በኋላ ብሩክት ቅድስት አርሴማ ራሷን ተሸፈነ። በዚያም የብሩክትና ንጽህት ሰማዕት ቅድስት አርሴማን አንገት በመቆጫው ቦታ ይህ ንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ ሶስት ሰዓት ያህል ቆመ። ከአንገቷም ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠበጠበ መነጨ። ከአንገቷም የሚወጣው ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብም የሚመነጭ ነበር፣ ወደ ሰሜንም የሚፈስ ነበር፣ ወደ ደቡብም የሚወርድ ነበር። እነዚህም ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ ። ለብሩክት ሰማዕት ቅድስት አርሴማ በዝችለት የተደረገላት ተአምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ጻፍን እንጂ ደም ከአንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታቸው ኢየሱስ ክርስቶስን መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷና ስለ ልመናቿና የቤተ ክርስቲያን መጻሕፍትን ሁሉ ሚስጥራት ልብ ስለምታደርግ ነው። ወተት የመነጭ የላትም ስለ ከፍታዋና ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሁ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብሩክት ንጽህት ሰማዕት ቅድስት አርሴማ ብሩህት አይኖች ነው። ከዚህም በኋላ ብሩህ የሆነ የደመና አምድ ወረደና በላይዋ ጋረዳት። ወደ ሰማይ እንደ መብረቅ ሳባ የአምላካችን ፈቃዱን ያደረግሽ ንጽህት ነፍስ ሆይ ደስ ይበልሽ እያሉ የመላእክት ማህበር ሁሉ ነፍስዋን አሳረጉ። በክብር በእልልታ በዝማሬና በማህሌት ትድግና ለአምላካችን አሌሉያ እያሉ ወደ ሰማይት ኢየሩሳሌም አስገቧት። እርሷን እንደሞተች ባወቀ ጊዜ ደናግሉን ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችን መጥተው የደናግሉን ጫማቸው በሱ ከእነርሱም ጋር ያሉትን ራሳቸውን ቆርጠው በምድር ጣሉት። ከውስጣቸውም አንዷ ታማ ባልጋ ተኝታ ነበር። ወደ ወታደሮችም ጮኸች፣ ወደ እርሷ መጥተው እንደ እህቶቹ ራስዋን ቆረጡ። በመንግስተ ሰማያትም የሰማዕትነትን አክሊል አገኙ። ከሮሚ ሀገር ከእነርሱ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም ሰባ ሁለት ነፍስም ሆነ። ስጋቸውም ከተራሮች በአንድ በተራራ ላይ ተጣለ። የሰማዕትነቷ መጨረሻና ረፍቷ በመስከረም ወር 29 ቀን በዘጠኝ ሰዓት ነው። የ27ቱ ቅዱስ ቅዱሳን መስተጋድላን ሰማዕት እረፍትም ከእርስዋ ጋር ነው። የቤተ ቤተ ክርስቲያኗም ቅዳሴ በአርማንያ ሀገር፣ በቂልቅያ፣ በሶሪያ፣ በአንጾኪያና በግብፅ ወራጆች ሁሉ በታህሳስ ወር በስድስተኛው ቀን ሆነ። የብሩክትና የንጽህት ቅድስት አርሴማን ጸሎትና በረከት የእነዚህ የ27ቱ ቅዱሳን ሰማዕት የይቅርታ ልመናቸው ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። የመስከረም ተአምር የብጽህት ሀያሊት ሰማዕት የቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በጊዜውና በሰዓቱ ሁሉ የሀሳባችንን በሮች ይከፍትልን ዘንድ ከዚህች ሰማት ቅድስት አርሴማ ተአምራቶች ቃርሚያ ዛሬ እንናገራለን። በአርማንያ ሀገር ስራቸው የከፋ ኃጢአታቸው የበዛና በደላቸው ከፍ ከፍ ያለ ብዙ ሰዎች ነበሩ። አንድ ቀንም ቸር ቸር በህዝቡ ግፍ ላይ ቀናተኛ በጠላቶቹ ፊት ኃይለኛ በኃይለኛ ማለቶቹ አጵሎስ ሀሪፋት ሞጢን አስጠራጢን በሚመካ በንጉስ ድርጣድስ መንግስት ዘመን በፍጹም ደስታ ቀርመ እንኖር ነበር ያሉ እርስ በርሳቸው ይነጋገሩ ነበር። እነዚህም አለምን የያዙና በፍጥረታት ሁሉ ላይ የሰለጠኑ ናቸው። በስልጣናቸውም ትእዛዝ ጀማሪዎችና ፈጻሚዎች ናቸው። ንጉሳችንም በሚያስፈራና በሚያስደነግጥ በመንግስቱ ዙፋን እንደዚህ ባለ ስራ ሳለ በመልክና በደም ግባቷ ያማረች አርሴማ የሚሏት አንዲት ሴት መጣች። የነገሯ ጠባይ ግን በጣም የከፋ ነው። ከእርስዋ ጋር የሚከተሏት ክፉዎችና መተተኞች ናቸው። ወደ ንጉሱ ከተማ በገባሽ ጊዜ ህዝቡን እየገሰጸችና በአማልክቶቹን እየተሳደበች ህያዋና ሙታንን የሚገዛ በሰማያት ያለ አምላክ አለኝ ያለች እኛ የማንቀበሉ ሌላ ነገር ተስተምራለች። ዳግመኛም ስለ ሰማያት አጀማመር ትናገራለች። ስለ ሰው ጠባዮች አንድነት ከውሃ ከመሬት ከነፋስና ከሳት ወገን መሆኑንም ትናገራለች። ንጉሳችን ድርጣድስም የመምጣትዋን ነገር በሰማ ጊዜ እርሷን ለመቀበል ከብዙ ሰራዊቱ ከመኳንንቱና ከህዝቡ ከሹሞች ጋር ከክብሩ ዙፋን ተነስቶ ወጣ። ያችንም ሴት ባያት ጊዜ ፈጽሞ ወደዳት። ሚስትም ተሆነው ዘንድ እርሷን ወደደ። ይህች አርሴማ ግን ይህን ክብር አልወደደችም፣ ውርደትን ወደደች እንጂ። እርሱ ግን በፍቅሯ እሳት ተቃጠለ፣ እርሷን በማሰብ ጦርም ተነደፈ። ከእርሱም ጋር ትነግስ ዘንድ ለመናት። እርሷ ግን አሳፈረችው፣ አቀለለችው፣ ጠላችው፣ ሰደበችው፣ ቃሉንም አልተቀበለችው። ስለዚህ በእጁ ሞተች፣ እርሷንም የተከተሉ ሁሉም ጠፉ። ብዙ ፍሬ በምታፈራልን በገብጋቦ ምድር በመልካም እርሻችን ውስጥ ደፈኗት። ሌሎች ክርስቲያኖች ግን መሬትዋን አትረሱ፣ ቅጠሎቿን አትቁረጡ፣ የእንጨቷንም ግን አትጨፍጭፉ ያሉ እያሉ ያቺን ምድር እናርስ ዘንድ ከለከሉን። ይህ የሰማዕት ቅድስት አርሴማ የመቃብር ቦታ ነው። በዚህም ተቆርጣለች ከአንገቷም ደም ውሃ ወተትና ማር ፈስዋል እንደ መብረቅም ተነጥቃ ረቂቅ መንፈስ ስቧታል እያሉ ስለዚህ እርሻ ትሆነንና እስከ ልጅ ልጅም ድረስ ርስት ሆና ትጠራልን ዘንድ በሌሊት ወደ መቃብሯ ሄደን እንጮቶቿን እንቆራረጥ፣ ቅጽሯን እናፍርስ፣ ድንጋዮቿንም እናስወግድ፣ ቅጠሎቿን ሁሉ እናቃጠል፣ ዳርቻዋንና ወሰኗን እናጥፋ፣ አገሮቿንም እናፍርስ ተባባሉ። ያን ጊዜም ክፉ ምክራቸውን አጠነከሩ። ከትልልቆቹ እስከ ትንሾቹ ድረስ ሰዎችን ሁሉ ሰበሰቡ። በጥመት መሄድንም አበረቱ። ሰይፎቻቸውና ጦራቸውን፣ በትሮቻቸውና ቀስቶቻቸውን ይዘው በሌሊት ወጡ። ከነርሱም አንድም የቀረ የለም። በደረሱም ጊዜ በእሳት ያቃጥሉ ዘንድ መሬቱን ይቆፍሩና እንጨቶቹንም ይቆርጡ ዘንድ ጀመሩ። ያን ጊዜም ከቅድስት አርሴማ መቃብር ቦታ እንጨቶችን ጫጮች የሆኑ ብዙ ንቦች ወጡ። የሰባት መቶ ቀፎዎች መጠን የሚያህሉ እነዚህ ንቦች በላያቸው ሰፈሩ። ሁሉም ያበዱና የሰከሩ ሆኑ። ወደ ባህር የገባ ነበር፣ ወደ ገደል የወደቀ ነበር፣ ወደ እሳት ነበልባልም የተወረወረ ነበር። ሁሉም በክፉ ሞት ሞቱ። ከዚያን ጊዜ ጀምሮም የሰማዕት ቅድስት አርሴማ የክብረዋ ገናናነት ታወቀ፣ በአርማንያ ሀገሮችም ሁሉ ተሰማ። ጸሎቷ ልመናዋና ማላጅነቷ ከሁላችን የክርስቲያን ሕዝቦች ጋር ይኑር። ሀገራችን ኢትዮጵያንም ለዘላለሙ ይጠብቃት አሜ